ሰላም ጠንስጥልን ክብራትና ክብራን ተመልካቾቻችን፣ ከኦሮሚያ ኤሌቨን ሰሞነኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነያንቱ አብዲ አብሬያችሁ ቆያለሁ። በቅርቡ በኢቢኤስ ላይ የቀረበችው ብርቱካን ተመስገን የህይወት ታሪክ የተቀነባበረ ና የተጠና ሀሰተኛ የፈጠራ ታሪክ መሆኑ ተሰማም። ብርቱካንና ቤተሰቦቿ በኢቢሲ ቀርበው ባደረጉት ቃለ ምልልስ የቀረበው ታሪክ ሀሰተኛ ና ለትወና ተብሎ ለወራት የተቀነባበረ መሆኑን አረጋግጠዋል። ዝርዝሩ እንደሚከተለው ይቀርባል። በቅርቡ በኢቤስ ላይ የቀረበችው ብርቱካን ተመስገን የህይወት ታሪክ የተቀነባበረ እና የተጠና ሀሰተኛ የፈጠራ ታሪክ መሆኑ ተሰማም። ብርቱካንና ቤተሰቦቿ በመንግስት ሚዲያ ቀርቦ ባደረጉት ቃለ ምልልስ የቀረበው ታሪክ ሀሰተኛና ለትወና ተብሎ ለወራት የተቀነባበረ መሆኑን አረጋግጠዋል። ሚዲያ የፈጠራትና እውነተኛዋ ብርቱካን ለየቅል ስለመሆናቸው መረጃዎች ብቅ እያሉ ይገኛሉ። አጠቃላይ ይህንን ሴራ ለመከወን ከሶስት ወራት የስክሪፕት ጥናት በኋላ ዋናዋ የድርጊቱ ተዋናይ ብርቱካን ካሜራ ፊት ቀረበች። በቀረጻ ወቅት የሚያጋጥማት መደናቀፍ ብዙ አሳሳቢ እንዳልነበርና የኢቢኤስ ጋዜጠኞች ከካሜራ ጀርባ ድርጊቱን ሲያስተካክሉላት እንደነበር የወጡት ተንቀሳቃሽ ምስሎች አመላክተዋል። ቤተሰብ የሰራት እውነተኛዋ ብርቱካን ባለትዳር፣ የቤት እመቤት፣ መልካም የሚባል ትዳር ይዛም ከባንክ ሰራተኛው ባለቤቷ ጋር አብረው ይኖሩ እንደነበር ማስረጃዎች አመላክተዋል። በኢቢኤስ ውስጥ የተፈጠረችው ብርቱካን ግን ከዚህ በተቃራኒ ነች። በጣም ብዙ ስቃይ ውስጥ ያለፈች በርካታ ወንዶች ተፈራርቀው የደፈሯትና ተደፍራ ለመውለድ የተገደደች እንደነበር ነው እየተነገረም። ቤተሰቦቿም አንዱን በስደት ሌላውን በሞት ተነጥቃ በሰው ቤት ተንከራታ የተማረች ነች። በፊልም የተቀረጸችው ብርቱካን በፕሮግራሙ ላይ እናቷ እሷ የ3 ዓመት ከ15 ቀን ልጅ እያለች በወሊድ ምክንያት በሆስፒታል መሞታቸውንና አባቷ መሰደዳቸውን ገልጻ እሷ ደግሞ ለወላጆቿ የመጀመሪያ ልጅ እንደሆነች ተናግራ ነበር። ወደ ቃለ መጠይቅ የተቀየረው የፈጠራ ስክሪፕት በተጨማሪ ድራማ እንዲዳብር ጉራራ ጫካ ተመረጠም። በዚህም ተጨማሪ ሀሰተኛ ተዋናዮች እያንዳንዳቸው ስምንት መቶ ብር ተከፍሏቸው አጋቾችና ደፋሪ ተዋናይ ሆነው በኢቢኤስ ካሜራ ተቀረጹ። ይህ የሴቶችን ስብዕና በሚያረክስ አግባብ የተቀረጸው ሀሰተኛ ዶክመንተሪ ድራማ በመሬት ላይ እየከሰረ ላለው አንድነት ላሉት የዘመቻ ፕሮፓጋንዳ መሸፈኛ እንዲሆን ያሰቡት ያልተሳካ ቅዠት ነበር። ሴራው ጭካኔን ለማስፋፋት፣ የህዝብ ቁጣን ለመቀስቀስ፣ እንዲሁም ሀገርን ለማፍረስ የተወጠነ የጥፋት ድግስ ስለመሆኑ ተረጋግጧል። ይህንንም ቤተሰቦቿ የሰጡትን ቃል ጨምሮ የተለያዩ መረጃዎች እየወጡ ይገኛሉ። ይህንንም ብርቱካን ተዋናይትን ጨምሮ ባለቤቷ ቤተሰቦቿና የወጡት መረጃዎች አመላክቷል። እህቷ ማስተዋል ተመስገን ወላጆቻቸው ሰርቅ አብርሃን ቀበሌ ልዩ ስሙ ጸጌ ገሊላ በሚባል ቦታ አሁንም በህይወት ስለመኖራቸው ተናግራለች። ብርቱካን ለቤተሰቦቿ ስድስተኛ ልጅ እንደሆነችም ነው ማስተዋል የምትናገረው። እሷም ለምን እንደዚህ እንዳደረገች ግራ እንደገባትና ፊልሙን ተደውሎ ተነግሯት ከሌላው ህዝብ ጋር እንዳየች ገልጻ በዚህም ግራ ገብቷት አይታ ለመጨረስ እንኳን እንደተቸገረች አስታውቃለች። ባለቤቷ አቶ ስማቸው ሽመቱ በበኩሉ አባቷ አቶ ተመስገን ከበደ እናቷ ወይዘሮ ምንትዋብ ታመነ እንደሚባሉ ገልጾ ከኢቢኤስ ፕሮግራም በኋላ እሷ ራሷ በሰጠችው ምስክርነት ደግሞ እናትና አባቷ በስርዓት አሳድገው ለቁም ነገር እንዳበቋትና በህይወት እንዳሉ ገልጻ መሞታቸው የተገለጸው ለትወና እንደሆነ ተናግራለች። ሁሉም ቤተሰቦቿ በሰላም እየኖሩ እንደሆነና እሷም ባለትዳር የሆነችና የልጅ እናት መሆኗን ትገልጻለች። ያወለደችው ልጅም በህጋዊ ትዳር የተወለደ እንጂ በእገታና በመደፈር የተወለደ እንዳልሆነ ገልጻም ከዚያ ፕሮግራም ውስጥ እውነቱ የልብ ችግር እንዳለባት ብቻ መናገሯ እንደሆነ አስታውቃለች። ፕሮግራሙ ላይ ተደፈረች ተብሎ የተገለጸው ጊዜ አምስትና ስድስት ዓመት እንደሆነ የሚገልጸው ባለቤቷ ስማቸው ልጃቸው ሁለት ዓመት እንደሆነው እና ታሪኩ በራሱ የጊዜ ቀመር እንኳን የማይጣጣም እንደሆነ ነው የገለጸው። ፊልሙ መቼ እንደተሰራ ግን እንዳልገባው የተናገረው ስማቸው አብረው ሲኖሩ ምንም አይነት ጠባሳ እንዳሌለባት ይገልጻል። እህቷ ማስተዋልና ጎረቤቶቿም ተቸግራ ነው ተቸግራ ነው እንዳይባል ምንም አይነት ለዚህ የሚያደርስ ችግር እንደሌለባት ይናገራሉ። በተለይም እህቷ ከአቅም በላይ ብትቸገር እንኳን የሚረዷት አጎቶች እንዳሏት አጽንኦት ሰጥታ ትናገራለች። ከዚሁ መረጃ ሳንወጣ ትምህርት ሚኒስቴር የብርቱካን ተመስገን ዶክመንቶችን ይፋ አደረገ። ትምህርት ሚኒስቴር ብርቱካን ተመስገን በ2012 የ12ኛ ክፍል ተማሪ የነበረች መሆኑን ገልጾ የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2 እንዲሰጥ መደረጉን አስታውሶ ተማሪያውን በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናደው ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ሉት ውጤት በማምጣት በ2013 የትምህርት ዘመን ሀረማያ ዩኒቨርሲቲ ምደባ ተደርጎላታል ብሏል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደች እና ያልተመዘገበች ሲሆን ወደ ሀዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሰዓት ጨርስ ያቋረጠች መሆኑን ከሀዋሳ ዩኒቨርሲቲ የተገኘ መረጃ አረጋግጧል ብሏል። በተቃራኒው በኤቤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰባ በሀረማያ ዩኒቨርሲቲ ባ ወደ ሀረማያ በመጓዝ ላይ ሳለች አውቶቢስ ውስጥ ባገኘቻት ደንቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሀረማያ ዩኒቨርሲቲ የነበራትን ጉዞ በመሰረት ወደ ደንቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጭ የሆነና በፍጹም ወደ ደንቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑን የዩኒቨርሲቲው መረጃ ያስረዳል ብሏል። በጉጂ ዞን የደን ጭፍጨፋ ቅሬታን ቀስቅሷል። በሁለቱ የጉጂ ዞኖች ከዘጠኝ በላይ የደን መሬቶች በኢንቨስትመንት ምክንያት ለባለ ሀብቶች መሰጠታቸውን ተከትለው የደን ጭፍጨፋው በአካባቢው ነዋሪዎች ዘንድ ቁጣን ቀስቅሷል። ዝርዝራለን። በጉጂ ዞን የደን ጭፍጨፋ ቅሬታን ቀስቅሷል በሁለቱ የጉጂ ዞኖች ከዘጠኝ በላይ የደን መሬቶች በኢንቨስትመንት ምክንያት ለባለሀብቶች መሰጠታቸውን ተከትሎ የደን ጭፍጨፋው በአካባቢው ነዋሪዎች ዘንድ ቁጣን ቀስቅሷል። እንደ ነዋሪዎቹ ገለጻ ከሆነ በአካባቢው ከዘጠኝ በላይ በማህበረሰቡ ልዩ ጥበቃ ሲደረግላቸው የነበሩ ሰው ሰራሽና ተፈጥሮዊ ደኖች እንደነበሩ ገልጸው፣ በአሁኑ ወቅት በገፍ እየተቆረጡና በእሳት እየወደሙ ይገኛሉ ብለዋል። ከነዚህም መካከል በአርዳጅላ ወረዳ፣ በጊርጃ ወረዳ፣ በሻኪሶ ወረዳ፣ በሶራ ወረዳ በአዶላሬዴ ወረዳ፣ በቦሬ ወረዳ እና በኡራጋ ወረዳ የሚገኙት ከፍተኛ ውድመት እያስተናገዱ እንደሚገኙ ጠቅሰዋል። እየወደመ ካለው የደን ሀብት በተጨማሪ በርካታ የቱሪዝም መስህብ የሆኑ የዱር እንስሳቶች እየተቃጠሉና የተቀሩትም እየሸሹ ነው ብለዋል። በሁለቱ የጉጂ ዞኖች የተፈጥሮና ሰው ሰራሽ ደኖች በመውደማቸው የማይተካ ተፈጥሯዊ ኪሳራ እየደረሰባቸው መሆኑን የአካባቢው ነዋሪዎች ይናገራሉ። እንዲህ ያሉ ችግሮች መጪውን ትውልድ እጅጉኑ የሚያቃውሱ ስለመሆናቸው አክለዋል ነዋሪዎቹ ህብረተሰቡ በገዳ ስርዓትና በ የባህላዊ ልምዶች ጥበቃ ያወረሰንን ተፈጥሯዊ ሀብት ለትውልድ ማስተላለፍ ግዴታችን ነው በማለት ነገር ግን አሁን ላይ እየተፈጠረ ያለው ድርጊት ኢኮኖሚያዊ ኪሳራ ሊያስከትል እንደሚችል አመላክተዋል። እየተቃጠለ ካለው ደን የሚወጣው ጭስ ወደ ከባድ የአየር ብክለት ሊያመራ ይችላል የሚል ስጋት እንዳላቸውም አመላክተዋል። መንግስት በልማት ኮሪደር እና በአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብት ጥበቃ ስራዎችን እየሰራ ነው በተባለበት በዚህ ወቅት ይህንን መሰል ክስተት ማየታቸው እንዳሳዘናቸው ተናግሯል። ህብረተሰቡን ቅሬታ በተመለከተ የሁለቱን ጉጂ ዞኖች ባህልና ቱሪዝም ቢሮን በስልክ ለማነጋገር ያደረገው ሙከራ አልተሳካም። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ጋር በስልክ ማውራታቸው ተገለጸም። ጠቅላይ ሚኒስትሩ ከአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ጋር በስልክ ማውራታቸውን የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ትላንት መጋቢት 18 2017 በሰጡት መግለጫ አስታውቋል። ማርክ ሮቢዮና ጠቅላይ ሚኒስትር ዶክተር አብይ በስልክ የተወያዩት ሁለቱ ሀገራት በጋራ ቅድሚያ በሚሰጡባቸው ጉዳይ ዙሪያ መሆኑን ቃል አቀባዩ አመላክቷል። ቅድሚያ የሰጧቸው ተብሎ በቃል አቀባዩ ከተዘረዘሩ ጉዳዮች መካከልም የአፍሪካው ቀንድ ሰላምና መረጋጋት አንዱ መሆኑን አስታውቋል። ለኢትዮጵያ ሰላምና ብልጽግና አሜሪካ ድጋፏን እንደምታጠናክር ማርክ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ አረጋግጠዋል ሲሉ ቃል አቀባዩ በመግለጫቸው አስታውቋል። የትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ በከፍተኛ የአመራር ደረጃ ከኢትዮጵያ መንግስት ባለስልጣናት ጋር ውይይት ሲደረግ የትላንቱ የማርክ ሩቢዮና የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ነው። ህወሀት የፌዴራል መንግስት የፕሪቶሪያን ስምምነት እየጣሰነው የተናጠል ውሳኔዎችን እያሳለፈ ይገኛል ሲል ከሰሰም። ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ለመሾም ህዝቡ ጥቆማ እንዲሰጥ መጠየቃቸውን ተከትለው ህወሓት የፌዴራል መንግስት የፕሪቶሪያን ስምምነት በመጣስ የተናጠል ውሳኔዎችን እያሳለፈ ይገኛል ሲል መጋቢት 172017 አመሻሹን ባወጣው መግለጫ ተቃወመ። በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቻ ብቸኛ ውሳኔ አይደለም ሲል የኮነነው መግለጫው የኢትዮጵያ መንግስት የስምምነቱን መንፈስና ይዘት ወደ ጎን በመተው ተገቢ ያልሆኑ ህጎችን ብቻውን እያከናወነ ለመሄድ እየሰራ ይገኛል ብሏል። ህወሓት በመግለጫው ተጥሷል ብሎ ከጠቀሳቸው ጉዳዮች መካከል መጋቢት 17 2017 ጠቅላይ ሚኒስትር ዶክተር አብይ አህመድ ለክልሉ ጊዜያዊ አስተዳደር ፕሬዚዳንት ለመሾም የጥቆማ ጥሪ ማቅረቡን የተመለከተው ይገኙበታል። የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ በዓል በሀዋሳ ከተማ ሶሬሳ ጉዱማሌ አደባባይ በድምቀት እየተከበረ ይገኛል። በሲዳማ ብሔር ዘንድ የራስ የሆነ የቀን አቆጣጠር ቀመር ወይም ስርዓት ያለው በጨረቃና በስነ ከዋከብት የሚመራ በአያንቶች ተለይቶ ለጎሳ መሪዎች ተገልጾ በሀገር ሽማግሌዎች ይፋ ተደርጎ በየአመቱ የሚከበረው የሲዳማ ብሔር የዘመን መለወጫ ፊቼ ጨምበላላ በዓል ዛሬም መጋቢት 192017 በድምቀት እየተከበረ ይገኛል። ከማለዳ ጀምሮ የሲዳማ ተወላጆች ባህላዊ ዜማን በማሰማት ወደ በዓል ማክበሪያ ስፍራ በማቅናት ላይ ይገኛሉ የሲዳማ ብሔረሰብ የዘመን መለወጫ ፊቼ ጫምበላላ ከ10 ዓመታት በፊት በተባበሩት መንግስታት የሳይንስና ባህል ድርጅት ዩኔስኮ የማይዳሰሱ የሰው ልጆች ባህላዊ ሀብቶች ስር መመዝገቡ ይታወሳል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ የኢፍጣር እራት ግብዣ አደረጉ። በግብዣው የ2004ቱን ምርጫ ለማሸነፍ ሙስሊሞች ድምፅ በመሆናቸው ምስጋናቸውን አቅርበዋል። ፕሬዚዳንቱ ረመዳን ሙባረክ በማለት መልካም የጾም ጊዜ ተመኝተዋል። ለጋዛ ጉዳይ ተጠያቂ የሆኑት ትራምፕ ከሙስሊሙ ማህበረሰብ ጋር ጥሩ ግንኙነት መፍጠር እንደሚፈልጉ ተናግረዋል። በመጨረሻ በማይናማር በሬክተር ስኬል 7.7 የሆነ የመሬት መንቀጥቀጥ ተከሰተ። የመሬት መንቀጥቀጡ በባንኮክም ከባድ ጉዳት ማድረሱ ነው የተሰማው። ኃይለኛው የመሬት መንቀጥቀጥ ማዕከላዊ ማይናማርን ከመታ በኋላ ባንኮክ ውስጥ ህንፃዎችን አውድሟል ሲል የዩናይትድ ስቴትስ የጂኦሎጂ ጥናት አመላክቷል። በተጨማሪም ኃይለኛው የመሬት መንቀጥቀጥ በደቡብ ምዕራብ ቻይና፣ ታይላንድ እና ዩናን የተስፋፋ ሲሆን በማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎች በባንኮክ ህንፃዎች ላይ ጉዳት መድረሱን ያሳያሉ። በማይናማር ዋና ከተማ ናይፒዳው እንደ ሲጋጋ ያሉ ጎዳናዎችን መዘጋታቸው ነው የተገለጸው። እንግዲህ ተመልካቾቻችን፣ ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ነያቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሬ ነበር። ቀሪዎች የኦሮሚያ ለቨን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም ለመጓዝ እቅድ አለዎት? እንግዲያውስ ለመጓዝ ካሰቡ የኩፍኝ በሽታን ያስታውሱ። ከጉዞት ሲመለሱ ጥሩ ትዝታን እንጂ የኩፍኝ በሽታን ይዘው እንዳይመለሱ። ከመጓዞት በፊት የመማር ክትባትን ጨምሮ ለእናንተና ለቤተሰቦቻችሁ ምን አይነት ክትባቶች እንደሚያስፈልጎት ለማወቅ ከጤና ባለሙያዎቻችሁ ጋር ተነጋገሩ። ከጉዞ በተመለሳችሁበት ሶስት ሳምንታት ውስጥ እንደ ሽፍታ ወይም ማቃጠልና ቀይ ቁስሎች ያሉ ምልክቶች ካጋጠሙት ለጤና ባለሙያዎቻችሁ በመደወል ምልክቶቹንና ተጉዘው የተመለሱበትን ቦታ ያብራሩ። የኩፍኝ በሽታ እንዳይሰራጭ እርስ በርሳችን በመተጋገዝ እንከላከል። ስለዚህ በሽታ በስፋት ለማወቅ ከፈለጉ ደግሞ ከዚህ በታች የሚገኘው ሊንክ ይጎብኙ።